እንዴ ምንም አለንኩም ትይኛለሽ? እንዴ ምንም ሳትቶኝ ነው እንደዚህ ፀጉርሽን እየነጨሽ ያገባሽ? ሰላም ተይኝ አልኩሽ እኮ። እኔ ደግሞ የሆንሽውን ካልነገርሽኝ አልተውሽ። ድሮም እናንተ ናችሁ መጫወቻ ያደረጋችሁ። ደሞ እኛ ምን አደረግን? የማንንም ልቅም ቃሚ ያፈራኝ ካሽ እያላችሁ በቁም ያዘረፋችሁ። ቆይ ስለማን ነው እያወራሽ ያለሽ? ሀና ስለምትባለው ሌባ ነዋ። ስለማን እናወራለን? ሌላ ምን ሀና? አዎ ሀና። ስሟን ቄስ ይጥራው። ደግሞ ስሟን ጠራሁት ሀና። ደግሞ ምን አደረገች? ምን ያላደረገች ይነገራል ንገሪኝ እንጂ እማዬ፣ በቁሜ ዘረፈችኝ እያልኩ። አይ ገባሽ። ሀና ነች የዘረፈችሽ? አዎ ሀና። እንዴ ጥብቅና ልትቆሚላት ነው? መች ነው የዘረፈችሽ? እኔማ በምን አውቄው፣ እሷ ናች መች መች እንደዘረፈችኝ የምታውቀው። ለምን እሷ ናት፣ ጠይቂያት። አረ እማዬ፣ ዛሬ ምን ሆነሻል? ቆይ ምንድነው እያወራሽ ያለሽው? ለነገሩ እናንተ የሀና ነገር እንደማይሆንላችሁ የታወቀ ነው። የተፈጠረውን ነገር ንገሪኝና እኔም ለወቅ። እንደውም ውጪልኝ፣ ካንቺ ጋር እንደውም ማውራት አልፈልግም። ውጭ እማዬ፣ ውጭ። አልኩሽ እኮ አልኩሽኮ። ምንድነው ነገሩ? እንደውም ውጪልኝ አሰሚ

ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልቆኝ ዛሬ እንግዲህ በኖላዊ ድራማ ክፍል አርባ ስምንት አርባ ዘጠኝ ማለት ነው ያው መቸስ እኛ ፈትፋቾች አንድ ደረጃ ከፍ እንላለን መሰለኝ። ና ሀና እንግዲህ ሀና የወላ ቀበጥ፣ የደሴዋ ቀበጥ ማለት ነው። ያው በወይዘሮ ሚላት በጣም እየተሰቃየች ነው ማለት ነው የምትገኘው። እንደገና ደግሞ ያው ማለት እንዲሁም ደግሞ ሰላም፣ ሌሎች እርግብ ብቻ ነገሮቹ እየዞሩባት እና ከባድ ሁኔታዎች ውስጥ እየገባች ትገኛለች ማለት ነው። ሀዋ የዶክተሩ ሴራ እንግዲህ ምናልባት ይሄ ሴራ እኔ እንደ ራሴ ግምት ምናልባትም የወይዘሮ ሚላት እጅ ሳይሆን የሰላም እጅ አለበት ብዬ ነው የማስበው ማለት ነው። እናንተ ምን ታስባላችሁ? ምክንያቱም ሰላም ከዶክተሩ ጋር ግንኙነት ሳይኖራት አይቀርም። ምክንያቱም ወይዘሮ የሚላት እንግዲህ የመጨረሻ ከክፋቷም የበለጠን የከፋች እንድትሄድ ወይም ደግሞ የበለጠ ክፉ እንድትሆን እያደረገች ያለችው ሰላም ናት ብዬ ነው ማስብ ማለት ነው። እናንተ ደግሞ እንዴት ታስባላችሁ? ወይስ ምን ገምታችኋል? ግምታችሁ እንደኔ ነው ወይስ ከኔ የተለየ ነው? ግምታችሁ ምን ሊሆን ይችላል? ምክንያቱም ይህ ሃና አባት ይህ ሕክምና ወጪውን እያስጨመረች ያለች ከዶክተሩ ጋር ሁና ሰላም ናት ብዬ ነው ማለት ነው። እኔ የምገምተው ማለት ነው። እና እናንተስ ምን ታስባላችሁ? ምንስ ትገምታላችሁ? የራሷ የወይዘሮ ሚላት ማለት ተንኮል ነው ብዬ አላስብም እኔ። ምክንያቱም እንግዲህ ወይዘሮ ሚላት ወጪ እያደረገች ነው ያለችው፣ ማለት ነው። ስለዚህ ብር ይህን ያህል ያስፈልጋል እያለ ዶክተሩ እንዲጨምር እያደረገች ያለችው ሰላም ናት ብዬ ገምታለው፣ ማለት ነው። እንዲሁም ደግሞ አሮጊቷ ወይ ደግሞ የሀና አያት ወይም የሚላት የወይዘሮ ሚላት እናት እንግዲህ ተመችተውናል ማለት ነው። በደንብ እያወቋትም እያስታወሱም ያሉ ናቸው ማለት ነው። ሀና ሀና ምን አይነት ልጅ ናት ብለሽ ብጠይቂ ሁሉም ሰው አስረግጦ ይነግርሻል። ጭራሽ መመጻደቅ የሚያምርሻል። አሁን ስለቸኮልኩ በሄዳ አይሻልም። ከዚህ በላይ ከኔ ጋር ፎክክር የምትቀጥ ከሆነ እንግዲህ የምትፈካከራት ከሆነና ወይም ደግሞ እያንዳንዱ ነገር በዚህ ልክ የምትናገራት ከሆነ ሀና ሰላምን ማለት ነው። ስለዚህ ሰላም በጣም የሆነ አደገኛ መንገድ እየሄደች ነው ያለችው ማለት ነው። ስለዚህ እንደኔ ግምት ወይም ሆኗል ብዬ የማስበው የሆነ ያለው ሰላም ከዶክተሩ ጋር እየሰራች ያለችው ሴራ አለ ማለት ነው ማለት ነው ም ብዬ ነው ያሰብኩት። ምክንያቱም ወይዘሮ ሚላት የበለጠ ጠልታት ቤት ውስጥ እንድታስወጣት ማድረግ ስለምትፈልግ ማለት ነው ሰላም ሀናን ማለት ነው እና እንግዲህ የሀና አባትም መቼ ህክምናቸውን ጨርሰው ይወጡ ይሆን? እንዲሁም ደግሞ የሀና አያት ሁና እንግዲህ ነገሮችን ከልጅነቷ ጀምራ እንዴት አይነት ልጅ እንደነበረች እያንዳንዱ ነገር እያስታወሰች እና እየጠየቀች እንዲሁም በመረጋጋት ያው ልጇ እንደሆነች ወይም ደግሞ የወይዘሮ ሚላት ልጅ እንደሆነች መቶ በመቶ ባታረጋግጥም እንኳን በምጠረጥራቸው በምታያቸው ነገሮች እንዲሁም ስለ አስተዳደጓም ሀና ስትናገር እያለች ያለችው ነገር በደንብ እንድታረጋግጥ እያደረጋት ይገኛል። እያረጋገጠችም ትገኛለች ማለት ነው። እና ያው ድምጻችን ይሰማ ድምጻችን ይሰማ ምናልባትም ደግሞ ውጤቱ እንዳይቀያየር ሌላ ነገር እንዳይሆን ብቻ ማለት ነው። እንደዚያ ከሆነ ድራማው እኔ እንጃ በጣም ነው እንትን የሚለው ማለት ነው ያናድደው። እንዲሁም ደግሞ እንግዲህ እርግቧ ወይም ደግሞ ምኗን ያለ የሀና እናት ማለት ነው። እርግቧ ወይም ደግሞ ምንድን ያለች ድንቢጧ፣ ድንቢጧ ማለት ነው እንግዲህ ያው ሀና አባት ዘንድ ሂዳ እሳቸው ዘንድ ሂዳ ጁሷን ይዛ ምናምን እንግዲህ እሳቸውን ስትንከባከብ ቆይታ ወይ ደግሞ ማድረግ ያለባትን እንግዲህ እሳቸውም ደክሞኛል ወይም ደግሞ የሆነ መርፌ አለ፣ እሱን መርፌ ሲሰጡኝ ደክመኛል እያሉ ነው ማለት ነው። ምን እየሰጧቸው ይሆን? ምንስ እየተደረገ ይሆን? እንግዲህ ነገሮቹ ይፋ ይወጣሉ ወይም ደግሞ በደንብ ይወጣሉ ማለት ነው። ከሰላምም ጀርባ ያለው እንዲሁም ደግሞ ወይዘሮ ሚላት ጀርባ ያለው እያንዳንዱ ነገር ይወጣል ብለን በቀጣይ እንጠብቃለን ማለት ነው። ቤተሰብ ውጤቱ እንዲሁም ደግሞ ማለት ነው የምርመራ ውጤቱ እንዲሁም ደግሞ ያለው ነገር እያንዳንዱ ነገር እንግዲህ እውነት ይወጣል ብለን እናስባለን። እንደገና ደግሞ ያለፋል ማለት ነው ማለት በቃ በእያንዳንዱ ፓርት በጉጉት እየጠበቅና ያለ ነው። ግን ደግሞ ሀናን እንግዲህ ቅናሽ ብለናል። መልካም ዜናም እንደሚሆንላት ለሀና ምኞታችን እየገለጽንላት እንግዲህ ሀንዬ የኛ ቆንጆ የኛ ፍልቅልቅ ማለት ነው ይሄ ትክክለኛ ነገሯን ወይም ደግሞ ትክክለኛ ማንነቷን እንደምታውቅ ተስፋ እናደርጋለን። ምርመራውም እንደማይቀየር ተስፋ እናደርጋለን፣ እንጠብቃለን ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይወዳችኋለሁ። የሀናን ወይም ደግሞ ኖላዊን ድራማ እንግዲህ በጣም ወድጀዋለሁ ማለት ነው ወድጃው ግን ደግሞ ሀንዬ በጣም ነው የምታሳዝነው፣ በጣም ነው የምታሳሳው፣ በጣም ማለት ነው የአይኔ ድንቡሼ። እወዳችኋለሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እየተማማርን ምግብን ስራ እወቀትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼ አድርጋችሁ ሰብ